ከይር በጎ ተቃራኒው ሸር ክፉ ሳህል ቀላል ተቃራኒው ሰዓብ ከባድ ሀያት

መጨረሻ ገኒ ሀብታም፣ ተቃራኒው ፈቂር ድሃ። የሚን ቀኝ፣ ተቃራኒው የሳር ግራ። ጀሚል ቆንጆ፣ ተቃራኒው ቀቢሕ መጥፎ። ሻብ ወጣት ተቃራኒው አጁዝ ሽማግሌ፣ ሰጊር ትንሽ ተቃራኒው ከቢር ትልቅ፣ ሰዲቅ ጓደኛ ተቃራኒው ዓዲው

ጥቂት መሊ ሙሉ ተቃራኒው ናቂስ ጎደሎ ቀዊ ጠንካራ ተቃራኒው ደኢፍ ደካማ ሷዲቅ እውነተኛ ተቃራኒው ካዚብ ውሸታም።

ደግሞ አለ ኸይር፣ በጎ፣ ተቃራኒው ሸር፣ ክፉ። ሳህል፣ ቀላል፣ ተቃራኒው ሰዓብ፣ ከባድ ሀያት ህይወት ተቃራኒው መውት ሞት ዒልም እውቀት ተቃራኒው ጀህል መሀይምነት አዋል መጀመሪያ ተቃራኒው አኪር መጨረሻ። ገኒ ሀብታም ተቃራኒው ፈቂር ድሃ። የሚን ቀኝ ተቃራኒው የሳር ግራ። ጀሚል ቆንጆ ተቃራኒው ቀቢሕ መጥፎ። ሻብ ወጣት ተቃራኒው አጁዝ ሽማግሌ ሰጊር ትንሽ ተቃራኒው ከቢር ትልቅ ሰዲቅ ጓደኛ ተቃራኒው ዓዱው ጠላት፣ ድሁል መግቢያ፣ ተቃራኒው ክሩጅ መውጫ፣ ቀሪብ ቅርብ፣ ተቃራኒው በዒድ ሩቅ፣ ከሲር ብዙ ቀሊል ጥቂት፣ መሊእ ሙሉ ተቃራኒው ናቂስ ጎደሎ፣ ቀዊይ ጠንካራ ተቃራኒው ደዒፍ ደካማ፣ ሷድቅ እውነተኛ

ተቃራኒው በለጥ ስህተት።